የት ሆስፒታል ነው የተወለደ? አላቅም የት ሆስፒታል መንገድ ሊሆን ሆስፒታል አላስታውስም። ብቻ የለደታ ልጅ ነኝ። ምናልባት ባልቻ ነው ሊሆን ይችላል። አላቅም ሆስፒታል ነው እንዴ የተወለድኩት? የት እንደሆነ አላቅም። ከእንዴ ተገረዝኩት ሆስፒታል ነው እንኳን ተገረዝ ታለቅ ሰቸኩል የተሰጠኝ ነው። ወንድ አልፈልግም ሴት ትግረዘኝ ብዬ ነው ተገረዝኩት ብዙ የሚቆረጡ ነገሮች ይኖራሉ። ቴሰኝነቱ ከድሮ እንዲ የተሰጠኝ ኦፕን ቶክ ነው ላላችሁ ፍሪስታይል ነው ብላችሁ የጠራችሁ መሪ ለቀን ነው የምንጫወት። ልደታ ሁሉም አለ እኮ አንፈርስም። አን ለማም ከቤተ ክርስቲያኑ ጀርባ ያሉት ሰፈሮች ማለት ነው። ለሚዲያው በልደታ ይውቃና፣ ለአንቺ ሎኬሽን ልክልሻለሁ። ኮብል ኮብል ሰፈር ነበር፣ የተለመደው አይነት የአዲስ አበባ ሰፈር፣ የዱርዬ ሰፈር የሴፉ ፋንቶን ሰፈር ነው ወይ? የሴፉ ፋንቶን እዛ ነው ተወልዶ ያደገው። ብዙ ድርዬ ነው የሚያፈራው ልደታ እንዳለ። አብዛኛው ተጫዋች ናቸው። ሚዲያውን አላገኙም እና ወይ ቦታው አልተመቻቸላቸውም እንጂ እዚህ ነገር ውስጥ ቢገቡ። እኛ መቼ ተጫዋች ናል ጥርሰን አክደን። አብዛኞቹን ሰው እዛ አይተህ ከሆነ ፊታቸው ምናምን የተሸበሸበ ነው። በቃ ሁሉም እንዲህ ብሎ ነው የሚውለው። ሲስቅ ነው የሚውለው። በጣም ከመሳቃችን የተነሳ አብዛኞቻችን ቆዳችን ላይ ችግር አለ። ሽብሽብ አታጣም ሰፈር ውስጥ ያለ ሰው ላይ። ነፍ ቦታ ነው የተማርኩት እየተባረርኩ ሳይሆን አስተማሪ እና ዘበኛ አይወደኝም። አይነ ውሄን አይወዱትም። ያን ያህል በጥባጭ የምባል ሰው አልነበርኩም። ጥሩ ተማሪ ነበርኩ። አፈላ ነው። የሆነ ሰዓት ላይ ትሰረዛለ። ኬጂ ተምራ እኔ ቁርስ የበለውትናል አላስተውስም። ወደኋላ ሄዳ ፍሬት የሚባል ትምህርት የታለ ሞለ ህጻናት ወንበር ከቤት አይደለም የተማርነው። ቆሎን ወንበር ይዘን ሄደን አይደለም። ለከአንድ እስከ አራት የት ነው የተማርከው? ለደታ ሰላም በጣም ኧረ በጣም ትልቅ ግቢ ነበር። አሁን ቆራርጠው ቆራርጠው ኤምባሲ ያክላለች። ኳይት ዋይድ ጎበዝ ተማሪ ነበርኩ። እውነት ለመናገር እስከ ስምንት ድረስ ጎበዝ ተማሪ ነበርኩ። ወላ ሚኒስትሪ ዘጠና ስምንት ምናምን ነበር። ከራስ አሉ እኛ ነርቭ ታማሚ አይደለን ግትር ብለን የምንቀር አለ። ወደዛም ወደዚህም ትዞር አለ። ዞር ስትል ታያለ፣ ታሰምራለ። ብቻ እንደዛ ነበርን። ከዛ በኋላ ያው ቺ ፋይሬጅ የምትባለው መጣች አይደል ዱር እየሆንክኝ ምንም አልጀመርኩም፣ ግን በቃ መውደልደል አለ። ምንም ሱስ የለብኝም ነበር። የዛ ቤተሰቦቼ የሚኮሩብኝ ነገር እሱ ብቻ ነው። እንደኔ ድንጋያ ማወቅ የለም እንደኔ የሚቀለውጥ የለም ምናምን። እንዴት በምን ላስረዳ? ውጥጥ ውጥጥ ነገር አለ አለ ወ አይነት ነገር ያው፣ ቤተሰብ አታከብርም ትጣላለህ። ከዛም ከዚህም ጋር ተቃውረህ ትመጣለህ፣ ተሰፋፍተህ ትመጣለህ። ጠዋት ተነስተህ በቃ ምንም ስራ የለህም። ትወጣለህ ሰፈሩን በፊትም በጀርባም ኦቨርሎክ ትመተዋለህ። በእግርህ ቅምጥል ነው። አመመስ እንዲሁ የጌታ ፈቃድ ነው እንጂ እኔ በልጅነቴ እንዲህ በምን ምሳሌ ልስጥሽ? ኧረ ፈረንጅ ኧረ እከክ ነበርኩት። ፓስፖርት ላይ ያለውን ፎቶ ፈረዋለሁ። አይደለም የድሮ ቪዲዮ ልክላችኋለሁ። ያገኘሁት ቪዲዮዎች አሉ ልክልሻለሁ። ምንም አታገኝም ከሀብሳላት ውጪ አላፈመሰኝም ወይ በደንብ እንትን አላልኩኝ። ብቻ እንጠጥሎ ያስቀረኝ እግዚአብሔር እሱ እኮ ነው። ቤ ሲኒማ የሰራችሁን ይስጣችሁ። በየሳምንቱ ነው የሚያሳዩት በየሳምንቱ ይደውልልኛል። አንተ እንደዚህ የካካብ ነበር አንተ እንደዚህ ፈርከ ነበር እንደ ምናምን፣ ኧረ በሳቅ ሾትከኝ ምናምን ይለኛል እየደወልን በድሮው ታሪኬ እንገምትኝ አልፈልግም። ጠጥቼ አላቅም። መጠጥ ቅሜ አላቅም። ጠጥቼ አላቅም። ሲጋራ ምንም ነገር የለብኝም። በጣም ጉንፋን ያጠቀኛል። ለምን እንደሆነ አሁንም ድምጼ እንትን በጣም እኔ ጉንፋን ከሚያጠቃቸው የመጀመሪያ ሰዎች አሁን መልካም ወጣት ያደረገው ጭራሽ በወር ሰውስ አትጩ ያጠገብሻል እንደ ሶማሌ ምን ያስጭውሻል በእኛ ሶሳይቲ አጥሚት የሚጠጣና ዣንጥላ የሚይዞንድ ዝምብላ አትመታም። ምዲ ፀሐይን ወየብን እኮ እንደዛ እያለን ተመታን እስከዛሬ ግን ቀምሼ አላቅም እኮ አይደለም ግን፣ ጠጥቼ አላቅም። በቃ ዲጄ ነበርኩ፣ ሁሉም ጠጪ ነው። ሬሳ ሰብሳቢ ነኝ እኔ። እንዴት እልበል? አስተዳደጌ እስከተወሰነ ጊዜ እንድትይ ተይዞ ያደገ ሰው ታውቃለህ። አስተዳደጌ እስከተወሰነ ሰዓት፣ በቃ በጣም ታፈኝ ነው ያደረኩት። ከቤት አልወጣም፣ ምናምን፣ ከቤት አልወጣም፣ ስለ ከግቢ ከበር እንደዚህ አላልፍም። ወደ ውጪ አለ አለ ነው፣ አቤት ቢቻው ነው ሲጣሩ እኔ አክቹሊ ብቸኛ ሰው ነው ብቸኛ ልጅ ነው ለናትን ለባቴ ኦኬ። ምርጥ ዘራ አንድ ብር እስከ ዘጠነኛ ክፍል ድረስ እንደዛ ነበርኩኝ። ከዛ በኋላ የሆነ ሰዓት ላይ በቃ እቺ እድሜዋም ደረሰች፣ ብጉር ምን ነው ወጣባት፣ ፍንድት አለን ጧህ ብዬን የፈነደውት ፍንዳ። እንዴ ገርል ፍሬንድ ሁለት አንድ ነው ሁለት ነው ያለኝ አሁን ላይ ማለት ነው፣ አሁን ላይ ሁለታን፣ አሁን ላይ ማለት ነው፣ አሁን ላይ ሁለታን። ኖ፣ አይደለም። በመጨረሻ ተቀላቀልኩ ትግሉን፣ በይፋ በይፋ ትግሉን ተቀላቀል ነው። ወጣን ወጣን ወጣን፣ ምን ማለት ጀመረው የሆነ ሳላይ ተቆጣጥሮኝ፣ ተቆጣጥሮኝ ሲሰለቸው በቃ ውጥ አይፈለግከውን አድርግ። መዘዝ ይዘብኝ እንዳመጣ ፓፒ ተብሎ የሆን ነገር እንዳይመጣ ቤት ውስጥ ወጣው ወጣው በቃ ሁሉም መዘዝ መጣ፣ እንዳለ መጣ፣ ሁሉም መዘዝ መጣ። በየአይነት የፈራው መጣ። በቃ አለን፣ እግዚአብሔር ይመስገን። ግን በጣም እግዚአብሔር እያያችሁት ከሆነ ብላ ትሰክሳለህ። በጣም አሪፍ የምወዳቸው ማከብራቸው ቤተሰቦች ናቸው። አሁንም እንደዚህ ተሳዳቢ መሆኑ ከጎኔ ናቸው። ሰው እንደዛ ነው የሚለኝ፣ ይደብረኛል። እንደዛ አበሻ ፋክት አይወድም አንድ ሰው መላጣው ነው። መላጣነቱን ከነገርሽው ከፋክቱ ይልቅ መላጣ ብለሽ የሰደብሽው ፎክስ ላይ አርገው እሷ ላይ ነው ፖይንት አርገው እንትን የሚልሽ ትንሽ እንደዚህ ወጣ ወጣ ያሉትን ሰዎች ገርበብ ስናረጋቸው በዛ ነው ሰው ማይንድ እንትን ያደረገውና ከተሳዳቢ ነው ብለው ነው የሚያስበው። አምነን ተቀብለናል። ባልቻ አባቱ ነፍሶ መካከለኛ ኑሮ ከሚኖሩ ቤተሰቦች የተገኘ ሰው ነው። መካከለኛ ሀብታምም አይደሉም፣ ታችም አይደሉም። ትንሽ እንደዚህ ሌቭል የሆኑ ሰዎች መሀል ነው የተገኘው። ስለዚህ ለብ ለብ ነው የምጠቀመው። ብዙ ነገር ገባ ወጣ ነው ወደ ላይም አደለም ወደ ታችም አደለም፣ አለሽ መሀል ላይ የሆነች ነገር ውስጥ የሚያደርግ ነገር ተፈጠረ። ወጣ አለን ስራ ጀመርን ምናምን ኮምፕሊት። ሌላ ሰዎች አንዳንዴ ነቃት ያለሽ ለገጎ የቀሩት እንዳሉ ሆነው፣ አንዳንድ ደግሞ ነቃ ያሉ አሉ። ሰርተው ምናምን መለወጥ፣ ቤተሰብ ሰፖርት ማድረግ ምናምን። በብዛ ቤተሰብ ይጠብቃል ከአንቺ የሆነ ነገር ስትሯሯጭ። ሰው እንደዚ አይነት ማይንድ ያለን ሰዎች የተወሰኑ ሰዎች ለምን መንጃ ፈቃድ አውጥተን ምናምን ገራጅ ሰርተናል፣ ቀለም ቀብተናል፣ ቀለም እንደዚህ ቤት ማለት ነው፣ ቀለም ሰርተናል፣ ኳርትዝ ሰርተናል፣ እንደዚህ እንጨት ላይ ተሰቅለን ምናምን። የለም ፎቅ ላይ ከውጪ የምታየው እንጨት ላይ ተሰቅለን ምናምን ሰርተናል። እንበላለን፣ ብቻ ሆዳም ነበረ። ሆዳም ስለች፣ በቃ ሊትራሊ ሆዳም እኛ ጀማ፣ ሆዳም ነበር። አርከበ ቤት በቃ አርከበ ሱቆች ምናምን የሚባሉ አሉ አይደለ? እነዚህ ቤቶች ምናምን እነ ማዘር ቤቶች ምናምን ትንንሽ ቤቶች እዛ ገብተን አድፋፍተን

አለች ያቺ እንዳለች ነቻ። ጥቅማጥቅም ቀረ በቃ። ከአስረኛ በኋላ አልተማርኩም። እባክህ ሳንቲም ስትቀምሺ ያንቀሸቅሽሻል። እዛ ነገር ውስጥ ገባን፣ በቃ ወደ ሙያው ገባን፣ በዛው ሙያ ገባን። ምናምን ተፍ ተፍ እንላለን፣ ጋራጅ ለጋራጅ ዘይታችንን ስንቀይር ምናምን ጣታችንን እንደ ሜካኒክ ጥፍራችን ጥቁር ሆኖ ምናምን። በዛ በቃ ወጣ፣ ሹፍርና ጀመርኩ። ሹፍርና ጀመርኩ አንድ አመት ከምናምን ታክሲ አይደለም። መንግስት ቤት መንግስት ቤት ነው፣ ሳይንስና ቴክኖሎጂ ይባላል። እዛ ገባን ኖርማል። የዳይሬክተሩ ሹፌር ነበርኩ እና የሆነ ሰዓት ላይ የሚኒስትሩ ዶክተር አደረጉም የሚኒስትሩ ሹፌር አደረጉ። ዶክተር ነው እና የዶክተር ሹፌር አደረጉ። ይልል ብዬ ተጋጨብኝ። የሚኒስትሩ ሹፌር አደረጉኝ። ከዛ ብዙ አድቬንቸር አየን ከሳቸው ጋር። ምን አያችሁ በቴ? እንደዚህ አይነት አድቬንቸር አይቻላ። ቤት ነው የምትይዘው አጃቢዎች አሉ ምናምን መሳሪያ አለ ታጥቀን ነው የምትሄደው። በቃ እንደዚህ እስክስታን እየመታ ነው የምትሄደው። ሁለት ጀመሪ እንቃርከ በዚህ ጋር መሳሪያ ተጋድሞብህ ምናምን ቴንሽን አለ፣ ብዙ ነገር አለ። ገደል ልጃቸው ገብቼ ነበር። የሆነ ሰዓት ላይ እንደዚህ ይንትን ብለ ሸቡደኝ መሪ እዛ አቁም ተባልኩኝ። ቆምን። ራስን አዘጋጅ፣ ከዚህ የባሰ መንገድ ነው ያለው አለ ኮማንደሩ። ክደለኝ አልነዳም አልኩት፣ አልነዳም አልኩት። ለምደማት እንዳልነዳም በቃ ከፈለጋችሁ ወደ ቤት ይላኩኝ። አልሰራም፣ ስራውም ከዚህ በኋላ አንዱ አጃቢ ነበር እና ግዳጅ ነው የመጣው። እሰራለሁ አለ እንደ ወንድ ሆነ ሲያስገድደኛል እግሬን ይዛት፣ እግዚአብሔር እግሬን ይዛት አስነዳኛ። አልነዳም አሉ። ስብሰባ ላይ ሁሉም ሰራተኛ በተሰበሰበበት ምናምን ይህ ቢሮ አለ። ዶክተር እያወራ ይህ ቢሮ እንደ እንትን አይነት ብሎ አንድ የግቢውን አንጋፋ ሰራተኛ አሉ፣ በጣም ብዙ አመት እዛ ይቆዩ፣ እንደ እንትን አይነት ሰራተኛ እንዲሁም እንደ ብራም አይነት የሳለ ውሻ የፈራ መስሪያ ቤት ስብሰባ ላይ ነው እንዳለ የግቢው ሰራተኛ ተሰብስበው፣ እንደ አብርሃም አይነት የሳሎን ውሻ ያፈራ መስሪያ ቤት። ቀስ ብዬ ብድግ አልኩኝ። ቁጭ በላሉኝ። እንትን ላይ ናቸው ፖዲየም ላይ ናቸው እሳቸው። ቀስ ብዬ ሹልክ ልብስን ቁጭ በላው። ሁሉም ዞር ወንድ ልጅ ቅልል ወረጁ በመደዳ ሰው አንድ በአንድ እየተነሳሁ፣ አንተ እንደዚህ ታደርጋለህ። እዛው ጋር ነው ያወቁት እንደዚያ ማለቴ አልነዳም ማለቴን ምናምን አንድ በአንድ ወረ ዱብኝ። እኔም ተቀበልኩ ኳሚን ብዬ ሂሱን ዋጠ። ከዛ በኋላ ሚኒስቴር ደረጃ አልፈልግም አልኩኝ። ለእኔ የምትለኝም አልኩኝ። ከዛ በቃ ከሹፍርና ዓለም ወጣሁኝ በዛው የምታውቀው ንግድ ጀመርኩኝ።